አሰላሙ አሌይኩም ሰላም ቤተሰብ፣ እንዴት ናችሁ? እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ይሄንን አሰራር እስከ መጨረሻው ድረስ ተመልከቱ። የትም ሆናችሁ የትም አገራችን ኢትዮጵያን ብንገባ እንሰራለን። ለቁርስ እንደዚህ ልጆች ካሉ ለልጆች ለቤተሰብ ምናምን፣ ስድስት ኮብ ዱቄት አድርጌ ያለው አንድ ማንኪያ ጫው ነው ያደረኩት። ካሜራ አንድ ማንኪያ ሁለት ማንኪያ ካሜራ ነው የማደርግበት። ብላቸው ተከታተሉ፣ እስከ መጨረሻው አንድ ነገር ካላየነው አይገባንም። እንደዚህ አደበላልቄ ልብልልቅ ካደረኩ በኋላ ውሃ ነው የማደርግበት ማለት ነው። ውሃዬን አድርግና በውሃ ነው እንግዲህ አሁን የሚቦካው ውሃ አደርጋለሁ። ሁለት ኮብ ውሃ ማለት ነው። ሁለት ኮብ ውሃ አድርጌ ይህ እንደዚህ አደበላልቅና እንደገና ደግሞ በእጅ አወከዋለሁ ማለት ነው። ይሄ በቂ አይደለም፣ በዚህ ብቻ አይደለም ማቦከው። በእጄ በደንብ አድርጌ ነው ሽት አድርጌ ማቦከው ማንኛውን ነገር ስንሰራ መታሸት ያስፈልገዋል። ሲታሽ በጣም አሪፍ ነው የሚሆነው። ስለዚህ እንደዚህ አያችሁ፣ እንዲህ ድብልቅ አድርጌ ማለት ነው የማቦካው በደንብ አድርጌ ነው እሽት አድርጌ የማቦካው ማለት ነው እና ያ ቅድም ያደረኩት ውሃ በቂ ስላልሆነ ጠብ እያደረኩ ትንሽ ትንሽ፣ እናንተ እንዳቅማችሁ ነው። ግድ ስድስት ኩባያ ዱቄት አይደለም፣ የሆነ ሁለት ማንኪያ ካሜራ አይደለም። ልክ እንደ ዱቄታችሁ ብዛትና ማነስ የምታደርጉ ማለት ነው፣ እየጨመራችሁ። አሁን ሸፉንና አስቀምጣለሁ ቢያንስ ለሰላሳ ደቂቃ ያህል ሸፉኝ አስቀምጠዋለሁ ማለት ነው። እንግዲህ ወቅቱ የብርድ ቅዝቃዜ ወቅት አለ፣ ሙቀት ወቅት አለ። ና እንዴት ነው የሚቦታው ቶሎ ነው ወይ ምናምን እናንተ ታውቃላችሁ። ይሄ ግስትር ነው ወይም አሊሙሌ የሚባለው ግስትር ወይም አሊሙሌ ነው የሚባለው። ይሄ እንደዚህ አድርጌ አነጥፋለሁ። በዚህ መልኩ በደንብ አድርጌ ዘርግቻለሁ። ከዚያ ደግሞ ራሱ እየፈጣ ይር እንትናል የዚህ ያጅና ይሄ ምናምን ማለት ነው የዚህ ሊጣ ሊጥ ነገር የሚሰራበት የራሱ እንትናል። ይሄ ሸፋፍ ወረቀት እንደዚህ አድርጌ ይህ አሉሚኒየሙ ወይንም ይሄ ገስተሩ እንደዚህ ስናጥፈው ለፈለግነው ነገር ይሰራልን። አላያችሁት? እንደዚህ አድርጌ ቦታ ቦታ አበጅለታለሁ ማለት ነው። መስመር መስመር አበጅለታለሁ ለአንዷ ዳቦ ማስቀመጫ ወይም ለአንዷ ሰሙሌ ማስቀመጫ እንደዚህ አድርጌ አስቀምጥለታለሁ፣ አበጅለታለሁ። አያችሁ? እና ቀላል ነው ሁሉ ነገር ልብ ብለን ካየ ነው ሁሉ ነገር ይቀላል እና መዳን ቤት። አሁን አንዳንድ ሰዎች አንጥልን ስትሏቸው የማያመጡ አሉ። ስለዚህ የቤት ውስጥ ነጭ ዱቄት ካለን እንደዚህ ሰርታችሁ መብላት ይቻላል። ሀገራችን ብን ስንሄድ አገርም ያላችሁ ሰዎች ብትሆኑ እንደዚህ ሰርተን መብላት ይቻላል። ግዴታ አይደለም ከሱቅ ገዝቶ መብላት። እንደዚህ አድርጌ ቦታ ቦታቸውን አበጀሁላቸው ማለት ነው ከዚያም መጥበሻ እቃ ላይ አስቀመጥኩት። ያው ከመሬት ሲነሳ አይነሳም፣ ገስቶሩ እንዴት ብለን እናነሳዋለን? መጀመሪያ እዚህ ላይ ያረግና ዘይት እንደዚህ ይቀባዋሉ ማለት ነው። ስንያ ወይንም አላ አይደለም፣ ማስቀመጫ እንደ ሳህን ነገር ብረት ነገር ማለት ነው። ያው ሰዓት ውስጥ ስለሚገባ እንደዚህ በዘይት ቀብቼ ሊጤን፣ በዚህ በኩል ኩፍ ብሎልኛ ማሻላ ያችሁት በዚህ መልኩ ተነስቷል። በደንብ ነው ይወካው እንደዚህ ዱቄት መስመስ አድርጌ በዚህ መልኩ ምንም ነገር አላደረኩበትም። ሳቦካው አይታችኋል። ዘይትም የለው ስኳርም የለው ምንም የለውም። ይሄ ብቻ ነው። እንደዚህ ነው ያደረኩት። በዚህ ብቻ ነው ያቦካሁት ማለት ነው፣ በውሃና በጫው በካሜራ እንግዲህ ጣዕሙ ምን መስሎ እንደሚወጣ መጨረሻ ላይ እናየዋለን ማለት ነውና እንደዚህ ቆራርጬ ላንድ ላንድ የምትሆነኝ እንዳቅም እንዳቅሙ መጠኛ እንደዛ አስቀምጣለሁ ማለት ነው። በዚህ እና ስራው እንግዲህ ትንሽ ቢያደክም አንዳንድ ነገሮችን ስንሰራ ሊያደክመን ይችላል። ግን ግድ ነው መስራታችን ግድ ስለሆነ እንደዛ አድርገን ዳመት ዳመት አድርገን እንጠቀልለዋለን። ዘርግት ዘርግት እናደርገዋለን እንዲረዝምልን ማለት ነው። እኔ እኮ ዳቦ ሲሰራ እንደዚህ ፎርኖ ዳቦ ሲሰራ እንደዚህ ተደርጎ አይመስለኝም ነበር። ዝም ብሎ አድቦል ብሎ ቁጭ ነበር የሚመስለኝ። ስለዚህ እንደዚህ ነው አያችሁት፣ ቀስ ብለን ጥቅልል ጥቅልል ስናደርገው። እንደዚህ እንደዚህ ማሳጠር ይቻላል በነገራችን ላይ። ያው እኔ ረጃጅም ነው የሰራሁት። እንደዚህ አድርገን እያንዳንዱ እንደዚህ ማድረግ አለብን። የምንሰራውን ያክል የምንፈልገውን አስር ከፈለግን አስር አምስትም ከሆነ አምስት የምንፈልገውን ነገር መስራት አለብን። በቃ የምንፈልገውን ያክል እዚህ መልኩ እየቆራረጠ እንዲህ እያደረግን ምንም ነገር ደግሞ ሊጡ ማለት ነው ልክ ዘይት እንደተደረገበት ነገር ምንም ነገር አይይዝም። ደስ የሚለው ነገር ይሄ ፕላስቲክ ነው እንትኑ የምዳምንትበት ፕላስቲክ ነገር ነው በቃ አያችሁ፣ እንዴት እንደተቀመጠ ግን? ረጃጅም ዳቦ ነው የሆነው እናንተ በትናንሹ አምባጫጭሮ መጋገር ትችላላችሁ፣ መብታችሁ ነው። እኔም እንደዛ ማድረግ ይችል ነበር፣ ግን በዚህ ነው በቃ እኔ ልሞክረው የመጀመሪያም ስራዬ ስለሆነ በዚህ መልኩ ነው የምሰራው ማለት ነው። አያችሁ፣ ለብቻቸው ለብቻቸው ተቀመጡ በቃ ወደ ላይ የመነፋት ባህሪ ምናምን ስላለው ሲነፋ ምናምን ሲያብጥ አይገናኝም። ራሱን ችሎ እዛው ነው እዛው ቤቱ ቤቱ ላይ ራሱን ችሎ ነው የሚቀመጠው ማለት ነው። በዚህ መልኩ አሁን ትንሽ ደቂቃ እንዲህ አደርገዋለሁ። ይሄውና በዚህ መልኩ ኩፍ ብሏል፣ ልብጥ ብሎ አያችሁት። በዚያም ዘይት ነው ምንም አይደለም። የቀባው ዘይት ከላይ ቀባ ቀባ አድርገዋለሁ፣ ማለትም ከረኑ በጣም ነው የሚያምረው ማለት ነው። እንደዚህ ቀባ ቀባ አድርገዋለሁ። እያንዳንዷ ሁሏንም ቀብቻ ካለው ማለትም ከላይ ከረኑ ያምርልናል ማለት ነው ስንቀባው። አሁን እንግዲህ ፎርን ውስጥ ወስጃ አስገባለሁ ማለት ነው። ኦቨን ውስጥ በሰለ ወጣ በዚህ መልኩ ሰሙሌ ወይንም ፎርኖ ዳቦ እንግዲህ ፎርኖ ዳቦ ነው ድሮ የምንለው። አሁን ላይ ኢትዮጵያ ምን አይነት ስም እንደወጣለት አላውቅም። በድሮ ጊዜ ፎርኖ ዳቦ እያልን ነበር የምንጠራው እና በዚህ መልኩ አያችሁት። ያንን ጋስተሩን ለመፍታት ፍትት ነው የምናደርገው ሳብ ስናደርገው ልቅቅቅ ነው የሚለው ማለት ነው እና እንደዚህ በዚህ መልኩ ሆኖልኛል። ንሻላ እንግዲህ ውስጡ ምን አይነት ነው እንዴት ነው? እንደሚያምር እርግጠኛ ነኝ። አያችሁ እንደዚህ አድርገን እንግዲህ የመጀመሪያ ስራዬ ነው። በቀጣይ ደግሞ አሻሽዬ የተሻለ ደግሞ ልሰራ እችላለሁ ማለት ነው። ይሄን ያክል እንግዲህ ከተለማመርኩበት በቄ ነው በቃ። አገርም ገብቼ አያሳስበኝም እሰራለሁ ማለት ነው። ግን አገር ስንገባ ከወዲህ ማሰብ አለብን የመብራት የኤሌክትሪክ እቃዎችን መግዛት አለብን። ባለ ፍቃድ እንዲህ አድርገን በምንፈልገው ነገር ሻያችንን አትልተን በሻይ ይበላል። በፈለግነው ነገር በፉል ይበላል። በማንኛውም ነገር መብላት እንችላለን።